ከራስ ቆርሶ ሌላውን በማኖር ሁነት ውስጥ የሚገኝ ደስታን በማትረፍ በርካቶች ምሳሌነታቸውን በአደባባይ እያስመሰከሩ ይገኛሉ። ይህ ሰዋዊ ባህሪ ታዲያ ብዙዎችን ከወደቁበት አንስቶ ዛሬ ላይ የተስፋ ጎህ እንዲቀድና ነገን በብዙ እንዲናፍቁም እያደረጋቸው ይገኛል። ለዚህም ማሳያ የሚሆነው ደግሞ በአዲስ አበባ ከተማ አስተዳደርና በሰንሻይን ፍራንትሮፊን ፋውንዴሽን የተገነባው የአረጋውያን መጦሪያ ማዕከል ነው። አቶ ግሩም ወርቁ ይባላሉ። እንደ ዛሬው እድሜያቸው ሳይሄድ አቅማቸው ሳይደክም ስለ ሀገር ብዙ ዋጋ ከፍለዋል። የሀገርን ክብርና ሉዓላዊነትን ለማስጠበቅ በቀድሞ የኢትዮጵያ ባህር ኃይል ውስጥ በመስራት ለዛሬቱ ኢትዮጵያ መቀጠልም አሻራቸውን ማኖር ችለዋል። ነገር ግን ዛሬ ላይ እድሜያቸው በመግፋቱና አቅም እየከዳቸው በመሄዱ በደጋግ ኢትዮጵያውያን ውለታቸውን በማሰብ በተገነባው የአረጋውያን መጦሪያ ማዕከል ኑሯቸውን አድርገዋል። በመጀመሪያ ደረጃ በጌሰበችድርና ዘምቼ ነበር ጦር መርከብ ኢትዮጵያ ላይ ነበርኩኝ። የኢትዮጵያ ባህር ኃይል ነበርኩ። አሰብ ነበረን። ከአሰብ ቤዝ አውጥቶ ወደ ምጽዋ ቤዝ አድርገን ከምጽዋ ቤዝ ወደ ኢትዮጵያ ጦር መርከብ ኢትዮጵያ የሚሏት መርከብ ላይ ተመድበን፣ ሌሎችም አሉ ወታደሮች። ወደ ባህር ኃይል ውስጥ አስገብተውን ደሞዝም ደህና ደሞዝ እየከፈሉን አገልግሎት ስጨርሱ ትሄዳላችሁ ብለውን ጨርሰናል። ግን በዛው ቀጥለን ያው አገር ሰላም ሲሆን ነው የምትሄዱት፣ አገር አሁን ችግር ስላለ አሁን ልትሄዷችሁ ልምቀጥሉ አሉ። እኛም በፈቃደኝነት የሀገር ስም ስለ ነበረን በፈቃደኝነት እንትናለን። እኚህ የሀገር ባለውለታ የሆኑት አባት ከብዙ አድካሚ ትግሎች በኋላ በባህር ኃይል ውስጥ የነበራቸውን ግዳጅ አጠናቀው ወደ ቤተሰቦቻቸው ቢመለሱም ህይወት እንዳሰብኩት ቀላል አልነበረችም ይላሉ። ከወጣሁ በኋላማ ቤተሰቦቼ የነበሩ ደካሞች ናቸውን። ከመጣሁ በኋላ አጋጣሚ ይታመሙና ይንቀብራለሁ። ያው ለቀለብና ለቤት ተከራዩበት ቤት የምከፍለው ከአቅም በላይ ሲሆን የምለብሰው የለም፣ የምበላው የለም፣ ማደሪያም የለም። በየመንገዱ ምናምን በቃ ወድቄ ሆልም ምናምንምንም ማንም ሲሰጠኝ ማንም ማንም ሲሰጠኝ ዳፖም እየበላሁ ሰዎችም እየረዱ ቦታ ነበር። ከተገቡ በኋላ እንዴት አገኙት? ይሄ ማዕከል ደግሞ መገንባቱስ ምን አይነት እድል እንፈጠረላችሁ? በመንግስታችን ደረጃ በጣም የሚመሰገን ነው። እደዛ ባይሆን ኖሮ ጎዳና ወድቄ ጅብ በላይ ነበር። በአሰባሰቡ ይህን ነገር በመደረጉ እኔ ብቻ ሳይሆን የብዙዎች አረጋውያን ህይወት ተለውጧል፣ ተቀይሯል ብዬ ነው የማስበው። ለሌሎች መኖርና የቀደሙትን ማስታወስ ግብሩ እየሆነ የመጣው የትውልድ ልክ እንዳትወግሩ ሞርቁላሉ ለበርካታ አረጋውያን የእድሜ መሻሻቸውን በደስታ እንዲያሳልፉም ምክንያት እየሆኑ ይገኛሉ። ማን ይቀብረኛል? ምን ይሆናሉ? ምን ይበላሉ? ምን እጠጣለሁ? ምን ለብሳለሁ የሚባል ነገር የለም። ዛሬ አካል ለጎደለባቸው ለታመሙት አስቦ ይህንን በማድረጉ መንግስትም፣ ባለሀብቱም ሌሎችም አካላት እጅግ ሊመሰገኑ ይገባል። የቀደመው ሆቴል እና ቱሪዝም የሆቴል ማናጀር ነበርኩኝ። ብዙ ኢትዮጵያ ክፍሎች ተዘዋውር ሪሰርች አለሁ። ከዛ በኋላ ድንገተኛ በሆነ የጤና እክል ስትሮክ ተወሰነ የአካሌ ፓርት ስለጎዳኝ ስራ ቦታ ላይ በዛ ምክንያት በግል ብዙ ቦታ ሕክምና ተከታተልኩ። ከዛ በኋላ ከአቅሜ በላይ ሆነና ጤናዬን ለማስተካከል አልኩና ወደዚህ ሰንሻይን ፊላንትሮፊ ፋውንዴሽን ውስጥ እዚህ ልገባች እያለሁኝ ከተማ አስተዳደሩ ሰዎችን አስተባብሮ እንደነኚህ አይነት ሰዎች እንደዚህ እርዳታ ያስፈልጋቸዋል፣ በዚህ ጊዜ ነው መረዳት ያለባቸው ለሀገር ውለታ አበርክተዋል ብሎ ማሰቡ በራሱ እንደ ሀገር ትልቅ ትርጉም የሚሰጠው ተቋምን ብቻ ሳይሆን ይሄ ብዙ ነገር ቅርስም ነው። ከሚጠበቀው በላይ ነው። ይሄው በአረንጓዴ መሀል ነው። ምንትናና ጠዋት ወጥተን ውጭ ግቢው የምናየው በጣም ደስ የሚል ነው ተኝ ተኞ ማይለ ነው በማየት ልብሳችን በማሽን ነው። እኔ እንጃ የአሁኑ ደግሞ በጣም የተለየ ነው። ይህ የተንጣለለና አረንጓዴ ስፍራዎችን የያዘው ሰፊው የአረጋውያን መጦሪያ ማዕከል እንግዲህ አረጋውያን ቁጭ ብለው የሚጦሩበት ብቻ አይደለም፣ አቅም ያላቸው እውቀት ያላቸው ደግሞ በተለያዩ ስራዎች ላይ ተሰማርተው የሚሰሩበትም ጭምር ነው። ተወደቅነበት እኮ አንስቶ እኮ ነው ለዚያ አበቁ ለጤናችን ጥሩ ነው። ለደም ግፊት ለምና ለሱካር መንቀሳቀሳችን ጥሩ ነው። ለበሽታ እንዳንጋለጥ ነው የምንሰራው። ይሄ ነገር አሁን ሄዶ እዛ ገበያ ላይ እንትን የሚሉትን አህል እዚሁ እያስቀረ ነው እዚሁ። እኛም ስራችን እየተንቀሳቀስ ስንበላው ሰርተን የምንበላው ነገር ለእኛ በጣም ቆንጆ ነው። ስንሰራ ስንንቀሳቀስ፣ ሰውነታችንም ጤናማ እንሆናለን፣ ደስተኛም እንሆናለን። ስንተኛም ቆንጆ እንቅልፍ እንተኛለን። አይምሯችንም ቆንጆ እረፍት ያገኛል። ጥላሁን ከበደ ይባላለሁ። የማዕከሉ ስራ አስኪያጅ ነኝ። እንደ ሀገርም እንደ አዲስ አበባም የተሻለ ለአረጋያን ምቹ ሆኖ የተሰራ ማዕከል ነው። ይህ ማዕከል ሁሉንም አገልግሎቶች ያሟላ ነው። ከሕክምና ጀምሮ የራሱ የሆነ የሕክምና ክሊኒክ አነስተኛ ክሊኒክ አለው። የፍስክ ሲሆን ለምሳሌ ለብቻ የሚበሰልበት የሙስሊም ለክርስቲያን የብቻ የሚበሰልበት ኪችን አለን። ይሄን ሁሉ ደግሞ አገልግሎት ስንሰጥ በቀጣይ ይሄ ማዕከሉ ስጋት እንዳይኖረው የገቢ ስጋት እንዳይኖር ታስቦ የገበያ ማዕከል ሞል የሚከራይ ተገንብቶለታል። ስለዚህ ከዛ በሚገኝ ገቢ ነው አሁንም እየተዳደሩ ያሉ። ስለ ሀገር እንግዲህ ብዙ ሀገር የከፈሉ በተለያየ ደረጃ ላይ የነበሩ ሰዎችን ማየት ማግኘት ችለናል። ና እንደ እነዚህ አይነት ሰዎችን ማንሳት መንከባከብ በራሱ ላይ ምት አበርክቶ አለው እንደ ማህበረሰብ አላፊ ሲኒም፣ እንደ ሀገር ብዙ ባለ ሀብቶች አሉ። ሰንሻይን ትልቅ አስተዋጽኦ አድርጓል። ይሄ ሙሉ ግንባታውን ሸፍኖ ይህ ያክል ማዕከል አበርክቷል። እንግዲህ ሌላም ደግሞ እንደዚሁ ብዙ ባለሀብቶች አሉ። ስለዚህ የባለሀብቱ አስተዋጽኦ ቀላል አይደለም። እንደነዚህ አይነት ማዕከልን ለማስፋፋት ቋሚ የሆነ ቅርስ ነው አረጋውያን የሚጦሩበት የሚያርፉበት ሁሉ ጊዜ ደግሞ ስማቸውንም እያነሱ የሚያመሰግኑበት የሚመርቁበት ማዕከል ነው። ስለዚህ እንደዚህ አቅሙ ያላቸው ባለሀብቶች እንደነዚህ አይነት ነገሮችን ቢያስፋፉ ተጨማሪ ቦታዎች ላይ እየተገነቡ ቢሄዱ እንደ ሀገርም ያው ትልቅ አስተዋጽኦ ይኖራል፣ ለውጥም ይኖረዋል።